በአዲስ ቪዲዮ መጥቻ ያለውኝ ጽናትና ኪራ እንደ ቀድሟቸው አንድ ሆነዋል ማለት ነው። ወይም ቪዲዮ በላይክ ጀምሩ። ልጅቱን በጥፊ አጠናግሮ ከቤት አወጣት ማለት ነው። ደግ አደረገ እንዴ? እሷም አበዛችሁ። ለሶስት ቀን ብላ መታ ብላ ብላ ጭራሽ ከእሱ ጋር መኖርም አማራት እንዴ? ጽናቴን ለማን ጥሎ፣ እንደዛ የሚወዳትን የሚያፈቅራትን፣ እንደዛ የምታከብረውም እንደዛ ብዙ ነገር በሱ ምክንያት ምስዋት የከፈለችለት ጽናቴ እንዲህ መቼም መቼም መቼም መቼም ምንም ቢፈጠር እኮ ጽናትን መቼም አይተዋት፣ መቼም። እናም ያለውን እውነታ ቀጥታ ለጽናት ተናገረ። ጽናትም ችግር የለም በሚለው ተስማማች። አሁን ላይ ታርቀው እንደ ቀድሟቸው ሆነዋል። ስለ አስከፋዎች በሙሉ ይቅርታ አድርጊልኝ እባክሽን ጽናቴ፣ እኔ ብዙ ጊዜ አንቺን ሰባብሬሻለሁ ብሎ ይቅርታውን አቀረበላት። እሷም ደግሞ እኔ ምንም አንተ ብታደርግም እኔ መቼም በአንተ ላዝን አልችልም፣ ምክንያቱም አንተ ከአባቴ ቀጥለቅ አንተ ነህ። እኔ እኮ በጣም ነው የምወድ ኪራ፣ ያለ አንተ ህይወቴ ባዶ ነው፣ አንተን አጥቼ መኖር አልችልም ብላ ጽናቴ ያለው ነገር በግልጽ ተናገረች። አንተ ምንም ብታጠፋ ምንም ብታደርግ እኔ ከአንተ ልርቅ አልችልም፣ ስለዚህ ፍቅርን አትንፈገኝ፣ እንደ መጀመሪያ ሁንልኛል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እያላችሁበት ስፍራ ሰላማችሁ በዘት ይበልልኝ። ሀገራችንን ሰላም ያደርግልን። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ። ለዚህ ቻይናል አዲስ ሲሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም ቪዲዮን እስከ መጨረሻ ለመከታተል ሞክሩ። ማለት ነው። በጣም ደስ ያለኝ ነገር ምንድን ነው ኪራ ልጅቱን ከቤት ማባረሩ ተመችቶኛል። እንኳንም ማባረራት። ምክንያቱም ደስ የሚል ፍቅር ጀምሮ የያቢናት እያለ እንደውም ኦዷ ውስጥ ያለውን ልጁን ላ ሰይ ሞላት እንዴ የያቢ ናት እና ኪራ የያቢ ናት እያላት፣ እሷም ደሞ ረ የያቢ አባት ተረጋጋ እያለችው እንደዛ እየተፋቀሩ እያለ ነው፣ እንደ ድንገት በመሃል የተፈጠረው። በመሃል ከተፈጠረ በኋላ እኔ የዚሽ ልጅ ድርቅና ነው የሚገርመኝ። ለሶስት ቀን ብላን የመጣችው ሊገሉኝ ነው፣ ሊያጠፉኝ ነው፣ እባክህን ተባበሬን ብላ በዛን ቀን የሰራችው ስህተት ሳያንስ ተከትለው ስትመጣ ያው ከእሷ ጋር የፈጸመውን ድርጊት ለጽናት ትናገራለች በሚለው ኪራ ደግሞ በየዋነት ቤት አስገባት ከቤት ከዛ አልወጣም አለች። ያለው ነገር መዘበራረግ፣ ጫት መቃም፣ ሲጋራ ማጨስ በጣም የሌለ በቃ የሌለ ሆነችው እና ከዛም በኋላ ምሩም ስነ ስርዓት ሽንያዥ ክብርሽን ጠብቂ ጽናት በጣም የዋና በጣም ጨዋ ሴት ናት ስትላት እንዲህ ምን አካበዳችሁ ሷ ምን ነው ሶስታችሁን በኔ ላይ ተነሳችሁ ምን አርጊኝ ነው ምትል ምን ላርጋችሁ ምናምን አለቻቸው። እናም ሰኒ ጋርም ተጣሉ። ከዛ በኋላ በስተመጨረሻ ኪራ ደግሞ ከሷ ብሎ እቤት አድርም ነበረ ከናሆሜ ጋር ነው የሚያድረው እና ያለው ነገር ለናሆም ለቅዱስ ሲናገር ናሆሜ መቼም ከእውነት ልትሸሽ አትችልም። እውነት ተደብቀ አትቀርም። አንድ ቀን ግልጽ ይወጣል። ስለዚህ ሁል ጊዜ ከውሸት እስከ መቼ ነው የምትሸሸው? ለምንድን ነው ግልጹን ተናግረክ ህይወትን ማትቀጥለው? እንደ መጀመሪያ ጽናት እኮ የምትረዳ አይነት ሴት ናት። እንደምታፈቅድ በደንብ እያወቅ ለምንድነው ደግመ ደጋግመ የምትሰብራት? ለምንድነው ያለውን ነገር በእውነት አስረድተ የእውነተኛ ፍቅር ሰጥተ ለምረው ከእሷ ጋር የማትኖረው እስከ መች ነው የእሷ ለብ የምሰብረው እስከ መች ነው? በቃ ፌንትን የነቀለውን አሆሜ ማለት ነው፣ ፌንት ነቀለ። ከዛም እሺ አለ ማለት ነው፣ እሺ አለ። ጁስ ማምሮኛል፣ ኪራዬ እንውጣ ወደ ውጭ አለችው። ከዛም ያለውን ነገር እውነቱን ተናገረ። ከዛ እሷም ደግሞ ቅፍ አድርገው በቃ እንደ ድሮ ሆነልኝ፣ እባክን አትራቀኝ። አንተ እኮ ሰሞኑን ልክ አይደለም፣ የተፈጠረ ነገር ካለም አስረዳኝ ስትለው፣ በስተ መጨረሻም ያለውን ነገር እውነታውን ተናገረ። እኔ ምንም ብትል መቼም ካንተ ልርቅ አልችልም፣ ነገር ግን አንተ አትራቀኝ እኔ ምንም ቢፈጠር ኪራ አልተውህም አለችው። ማለት ነው ወይ የጽናት ትግስት እኮ የጽናት የዋነት የጽናት እኮ እኔ ይገርመኛል። እና እሱም ደግሞ በሱ ላይ እንዳንፈር በዛን ሰዓት ሰክሮ ነው ይሄን ነገር ያደረገው እና በዛ ምክንያት ነው ወደ ጽናት ለመቅረብ ሁላ አፈረ። በቃ በጣም አፈረ። ራሱን ሲወቅስ ነበረ። እኔ እንደዚህ የሆንኩኝ ምን የመሰለች መልካም ሚስት እያለችኝ የእውነት ፍቅሯን ስታየ ኖረች ታማኝ ሚስት እያለችኝ ከዚች ጋር ምንድን ያገናኘኝ ምን ሆኜ ነው ከዚች ጋር እንደዚህ አይነት ድርጊት አጸያፊ ድርጊት ያደረግኩት? እኔ እኮ እንደ ሚስቴ እንደ ጽናት ታማኝ ሚስት መቼም አላገኝም እያለ ራሱን እየወቀሰ ወደ ጽናት መቅረብ ሁሉ በውስጡ ፍቃደኛም አይደለም እያፈረም ነበረ። ግን ጽናት ስላላወቀች ምን ሆኖ ነው ተቀይሯል? እቤት አይመጣም በጣም ስትጨነቀለት ነበረ። በጣም የሌለ ስትጨነቅ ነበረ። ዞሮ ዞሮ ቅዱስን አማከረ። ቅዱስም እውነትን ተጋፈጣችን እንጂ አትሽሽ። ያለው ነገር በግልጽ ተናግረህ፣ የእውነት ታፈቅራት አይደል? ፍቅር ደግሞ የእውነት በመገላለጽ ነው፣ በቃ ያለውን ነገር በመሸፈን ሳይሆን፣ እውነተኛ ፍቅር የገጠመህን ነገር በምን ምክንያት እንደገጠመክ፣ በምን ምክንያት ይሄ ነገር እየተፈጠረ እንዳለ ያለውን ነገር ግልጽ አድርገን ለጽናት ነገር ና። የእውነተኛ የመጀመሪያችሁን ፍቅራችሁን ቀጥሉ። አለበለዚያ ውሸት እየተደበቀ በሚሄድበት ሰዓት ችግር ያመጣል፣ ችግር ይፈጥራል። ስለዚህ ያለውን ነገር ለጽናት ተናገር፣ የተፈጠረው ነገር በሙሉ ንገራት። ጽናት ደግሞ የምትረዳ አይነት ሴት ናት። ስለዚህ ለምንድ ነው ከእውነት ጋር የማትጋፈጠው? ለምንድን ነው ከራስህ የምትሸሸው? እያለ ቅዱስ ይናገራል። እናም ናሆሜ ደግመ ደጋግመ ሰብረሃታል፣ ደግመ ደጋግመ ሰብረሃታል። ዛሬ አዲስ አይደለም። ጽናት በጣም የዋና መልካም ቅን ሴት ናት ጥሩ ሚስት ናት ነገር ግን አንተ ሁሌ እንደተሳሳትክ ነው ስለዚህ አሁንም እውነቱን ተናግረህ ብትጋፈጥ ይሻላል አለ ማን ናሆሜ ማለት ነው እናም በጣም ደስ የሚሉ ጓደኛሞች ናቸው የምር በጣም በጣም ምሩም ብትሆን ሰኒም ብትሆን ናሆሜም ቅዱስም በቃ በጣም ጥሩና መልካም ጓደኛ ምክንያቱም መልካም ጓደኛ መልካምን ነገር ጥሩ ጥሩ ነገር ነው የሚያስተምረው እና እውነትን ምን መጋፈጥ ጥሩ ነው። ምክንያቱም በፍቅሩ ስትኖሩ ግልጽ ካልሆናችሁ ፍቅር መቼም ሊቀጥል አይችልም። አሁን የኪራ አስተሳሰብ ምንድን ነው? እንደምንም ሸፋፍኜ እች ልጅ ከቤት ላጥፋትና ፍቅሬን ሊቀጥል ይሄን ነገር ከሰማች ጽናት በፍጹም ከኔ ጋር አትኖርም ነው የኪራ ሃሳብ እና ናሆሜና ቅዱስ ደግሞ በፍጹም በውሸት ፍቅርን አትቀጥል፣ ከእውነት ጋር ተጋፈጥ፣ ያለው ነገር በግልጽ ተናገር፣ ጽናት ደግሞ ትቀበልሃለች። እባክህን ኪራ፣ እባክህን እባክህን ከራስ አትሽሽ አሉት ማለት ነው። እና ጥሩ ምክር ነው የሰጡት። በስተ መጨረሻ እቤት በጣም ስለቆየ በጣም ግራ ተጋባሽ ጽናቴ ደውላ ለምሩ ስትነግራት ችግር የለም ይመጣል የት ማይሄድ ማለች። እናም ደግሞ ለሰኒም ስደውል ሰኒም ደግሞ ከክብሮም ጋር ፍቅር ጀምሯል። አዲስ ፍቅር። የክብሮምን ፍቅር ሰኒም ስለተቀበለች ደስ ብሎኛል። በዚህ አጋጣሚ ማለት ነው። ምግብ ልስራለሽ፣ ቤት ላጽዳልሽ እያለ በስተመጨረሻ እንድታፈቅረው አደረገ እያቸው በስማም ደስ ይላል። እና እንዶም ይገባታል ክብሮምም ይገባዋል። በነገራቸው ላይ በጣም ጥሩ ጥሩ ሪስፔክት ለሴቶች ሪስፔክት ያለው ልጅ ነው። በጣም ምርጥ ልጅ ነው። አብረው እንደም ቢኖሩም ቢጋቡም በጣም ደስ ይላሉ። በዚህ አጋጣሚ የክብሮምን ፍቅር ሰኔ ስለተቀበለች ደስ ብሎኛል። እናም ፅናት ኪራ አንድ ስለሆኑም ደስ ብሎኛል እንደ ቀድሞ በቃ ተሳስመው አብረው ምናምን አይቻቸው በጣም ደስ ብሎኛል። ግን በባለፈው በጣም ነው የከፋኝ። የሚገርማቸው ነገር ድራማ ቢሆንም የሆነ አንዳንዴ የሚፋቀር ሰው በትንሽ ምክንያት የሆነ ሲለያይ በጣም ነው የሚደብረው። በትንሽ ምክንያት ሲለያዩ ሲኮራረፉ በጣም ይደብራል ማለት ነው። አሁን በዚህ ልጅ ምክንያት ነው ይሄ ሁሉ ነገር የተፈጠረ። እናም በጥፊ አጠናግሯት ከቤት አስወጣት ማለት ነው። በቃ በጥፊ አጠናግሯት ትዳሬ እንዲበጠበጥ አልፈልግም። በጣም ታግሽሻለሁ፣ በጣም ችየሻለሁ፣ በጣም በቃ ምን ልበላችሁ። ኪራ ሲናደድ የሚያደርገውን አቅም ሁላችንም እናቃለን። አጠናገራት፣ ሲያጠናግራት ወይኔ ፊቴ ወይ በቃ ምን ልበላችሁ። እና በጣም ታግሷታል። በነገራችን ላይ ሶስት ቀን ነው ያልሹ። ይበቃሻል፣ ከቤቴ ውጭልኝ፣ ትዳሬን አበጥ ብጪ። እናም ውጪልኝ ሲላት ይችት ቱግ ቱግ የምትል ሚስትህን አሳርፍልኝ አለበለዚያ ያለውን እውነታ እናገራለሁ ስትል በሚስቴ ከመጣሽብኝ በሚስቴ ከመጣሽብኝ የማደርግሽን አንቺ አላወቅሽም በሚስቴ አትምጭብኝ ሌላውስ ሌላ ነው አለ በጽናት ከመጣሽብኝ መቼም አልፋታሽም ብሎ በጥፊ ያጠናገራት በዛ ምክንያት ነው ከቤት ያስወጣት ማለት ነው ምክንያቱም ጽናትን ማንም እንዲነካበት አይፈልግም ከዚች ልጅ ጋር ደግሞ በስተት ነው ያደረገው እንጂ አውቆ አይደለም ሲሰክር ምንም ነገር ያደርጋል ያው የሚሰክር ሰው አያውቅም እና በጽናቴ ከመጣሽብኝ እኔ መቼም አልምረሽም ብሎ በጥፊ አጠናገራትና ከቤት አወጣት። እና በጣም ነው ደስ የሚለው ምክንያቱም በጣም ስለሚያፈቅራት ስለሚወዳት ለደቂቃ ላይ ሰከንድ ከጽናት መራቅ ስለማ አይፈልግ ማለት ነው። መቼም ከጽናት መራቅ አይፈልግም፣ እና ስለሚያፈቅራት ደግሞ እንዲያጣትም አይፈልግም። በሚፈጠረው ስህተትም ደግሞ ሁልጊዜ እኔ በጣም ሰባብሬሻለው፣ አስከፍቼሻለው ይቅርታ አድርግልኝ እያለ ይቅርታውንም እየጠየቀ እንደ አዲስ ህይወታቸውን ይጀምራሉ ማለት ነው። ምክንያቱም አንዳንዴ ዋሽተን ቀበጣጥረን የምንጀምረው ህይወት አይዘልቅም። ግን በምታጠፉት ጥፋት በምታጠፉት ጥፋት ያ የበደላችሁትን ሰው ይቅርታ ጠይቃችሁ ህይወታችሁን ስቀጥሉ ያማረ ህይወት የሚኖራችሁ ማለት ነው። በእርግጥ ሰው ሆኖ ማይሳሳት የለም። አሁን ይሄ ድራማ ይሁን እንጂ በእውነት በገሃድ እራሱ ብዙ ሰዎች የሚሳሳቱ አሉ። ሁላችንም እንሳሳታለን። እናም ስህተት ደግሞ ሳያስብ የተፈጠረ ነገር ነው። ይሄ ስህተት የተፈጠረውን ደግሞ ለማስተካከል አሁን ላይ ጥረት እያደረገ ነው። ስለዚህ በሱም ላይ መፍረድ አያስፈልግም ማለት ነው። እናም ያም ይህም ሆነ የእነሱ አንድ መሆን ሁላችንም ያስደስተናል። ብዙዎቻችሁ በኮሜንት ላይ ኪራና ጽናት መለያየት የለባቸውም፣ ኪራና ጽናት በፍጹም በመካከላቸው እንደዚህ አይነት ነገር መፈጠር የለበትም፣ እችን ከቤት አውጧት፣ እችን ከቤት አባሯ ስትሉ ነበር። ሲጀመርም በአጋጣሚ የተፈጠረ ነገር ነው። አሁን ላይ ተስተካክሏል። እንኳን ደስ ያላችሁ። እናም ሲቀጥል ከቤት ተባራለች ወጥታለች ማለት ነው። የጽናትና የኪራ ፍቅር ይቀጥላል። የያቢናት የያቢ አባት ይባባላሉ ማለት ነው። እናም የያቢናት ስትለኝ ነበረ ኮረሳ እንዴ ኪራ የሰሞኑን ልክ አይደለ እያለችው፣ በስተመጨረሻም የያቢናት እናቴ የኔ ፍቅር እኔ እኮ ወድሻለሁ፣ ያለ አንቺ እኮ ህይወት ባዶ ነው አላት። ማለት ነው እና በጣም ነው ደስ ያላት። ሳቀች ስንቀን በቃ መሳቅ ራሱ ካቆመች ስንቀ ነው። እና እንደዛ ሲላት ፈገግ ስትል አረ ጥርስሽ እንዳያዩ ሸፍኝ አላት። ማለት ነው እና በጣም ያው ጥርሷን በጣም ስለሚያምር አረ ሸፍኝ፣ ጥርስሽን ሸፍኝ ነው ያላት። ምክንያቱም በጣም ሳቀች ደስ ነው ያላት። እና እሱ በቃ ደስተኛ ሲሆን እሷንም ያስደስታታል። ያው ሰው ሆኖ ማያጠፋ የለም እና ሁላችንም እናጠፋለን ነገር ግን ያው መሳሳትም ያለነው ደግሞ ያጠፋኑ ነገር ደግሞ ተጸጽተንበት ይቅርታ ከጠየቅን ያ ሰው ይቅር ሊለን ይችላል ማለት ነው። በተጸጸተው ነገር ምንም ቢፈጠር ምንም ቢሆን፣ አንቺ እኔን አታይኝም አይደል አላት። እኔ መቼም ልተውክ አልችልም። አንደኛ አባቴ ከአባቴ ቀጥሎ አንተ ነህ ለእኔ ማን አለኝ ኪራዬ፣ ካንተ በቀራለች። በዛ ምክንያት ያለው ነገር ተናገራት። እውነታውን ተቀበለች። እናም ፍቅራቸውን እንደመጀመሪያ ተመልሷል። በጣም ደስ ብሎኛል። እና ስለነበረን ቆይታ አመሰግናለሁ። እስኪ ከፅናት ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። የፅናት ድራማ በጣም አሪፍና አስተማሪ ድራማ ነው። ሁላችሁም እስኪ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።